እነሆ ሰላምና ጸጥታው ተረጋግቶ ምእመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የአሥራአምስት ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይልዎታል።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 በአሊያንስ በጋርመንት እና በአያት በመሠረት ስራ ላይ ካሉት ወይንም ግንባታቸው ሊጠናቀቅ ከደረሱት ሳይቶቻችን ሲገዙ እስከ 4.3 ሚሊዮን የሚደርስ ቅናሽ ያገኛሉ። በተጨማሪም ፒያሳ ጊዮርጊስ አደባባይ አጠገብ በ3.2 ሚሊዮን ብር ሙሉ ክፍያ በ900 ብር ቅድመ ክፍያ ሱቆችን እየሸጥን እንገኛለን። ይፍጠኑ! ይህ ዕድል እንዳያመልጦት። ለበለጠ መረጃና ለሳይት ጉብኝት ከታች በሚቀመጠው ስልክ ይደውሉ። ቴምር ሪል ስቴት ይህ አዋዜ ሰበር ነው። እዚህ ኢትዮጵያ ደቡብ ክልል ጅንካ ከተማ ውስጥ የሄሞራጂክ ፊቨር በሽታ መከሰቱን የኢትዮጵያ ጤና ጥበቃ ሚኒስቴር ማስታወቁን ፋና ብሮድካስቲንግ ኮርፖሬት ዘገበ። ሚኒስቴሩ ወቅታዊ የጤና ጉዳይን አስመልክቶ ባወጣው መግለጫ ከአጋር አካላት ጋር በመሆን አደጋዎች እንዳይከሰቱ የመከላከልና ከተከሰቱም በአፋጣኝ የማረጋገጥና የተቀናጀ የቅኝትና የምላሽ ሥራዎችን እያከናወነ ይገኛል ብሏል። በአሁኑ ወቅት በደቡብ ኢትዮጵያ ክልል ጅንካ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊበር በሽታ መከሰቱን የቅኝት መረጃዎች ማመላከቱን አስታውቋል። በበሽታው እስካሁን ስምንት ሰዎች መጠርጠራቸውንም አመልክቷል። የሞቱ ስለመኖሩ አልገለጸም። የጤና ሚኒስቴር የበሽታው መንስኤን ለማወቅና ተጨማሪ ስርጭትን ለመግታት እንደዚሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችና የላቦራቶሪ ምርመራዎችን እያከናወነ መሆኑን ጠቁሞ አልፋና ብሮድካስቲንግ እንደዘገበው፣ በተጨማሪም የማኅበረሰብ ቅኝት፣ የንክኪ ልየታ በህሙዋን ወይም በዚህ የተጎዱ ሰዎች ከጤነኛው ጋር እንዳይነካኩ ለማድረግ ማለት ነው። የቤት ለቤት ልየታ በየቤቱ በተጨማሪም የማኅበረሰብ ቅኝት የንክኪ ልየታ፣ የቤት ለቤት ልየታ እንደዚሁም የሕክምና አገልግሎት አሰጣጥን እያጠናክረ እንደሚገኝ አብራርተዋል። በመሆኑም ሚኒስቴሩ ሌላ ተጨማሪ መግለጫ እስከሚሰጥ ድረስ ለመከላከል ምክረ ሐሳቦችና ጥንቃቄዎችን ለሕዝብ ይፋ አድርጓል። በዚህም መሠረት በአፍ አፍንጫና፣ ሌሎች የሰውነት ክፍሎች የመድማት ትኩሳት፣ ማስቀመጥና ማስመለስ ምልክት ሲኖር ወደ ሕክምና ተቋማት መሄድና በወቅቱ የላብራቶሪ ምርመራ ማድረግ አስፈላጊ መሆኑን ያስገነዝባል። ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜም ራስን የመከላከያ ዘዴዎችን መጠቀም አስፈላጊነትን ያሳስባል። ሁልጊዜ እጅን በሳኒታይዘር ወይም በውሃና በሳሙና በመታጠብ ማጽዳት፣ ማንኛውም ጤና ተቋም በታካሚዎች ልየታ አካባቢ ተለይተው የሚገኙበት ልዩ ትኩረት በመስጠት የቫይራል ሄሞሬጂክ ፊቨር መሰል በሽታን መለየት መመርመር ማከምና ሪፖርት ማድረግ ያስፈልጋል ተብለዋል። ኢሳያስ ይሄ ትናንት የፋና ብሮድካስቲንግ የለጠቀው ዜና ነው። ያው ግልጽ በሆነ መንገድ ሁኔታው አሳሳቢ ነው። የክስተቱ ጅንካ ውስጥ ነው እንግዲህ ደቡብ ደቡብ ምዕራብ ኢትዮጵያ ዳር ነው ጅንካ እና ይህን ሁኔታ አሁን በሰማነው መንገድ ጤና ጥበቃ ሚኒስቴር አሳውቋል። አንዳንድ መረጃ ለማከል በሽታው ሕይወት ላይ አደጋ የሚጋርጥ በቫይረስ ምክንያት የሚመጣ ነው። የደም ስሮችን ነው የሚያጠቃው እና የውስጥ መድማት ያስከትላል ይላል። አጠቃላይ ምንድን ነው ብለ ስጠይቅ ማለት ነው ውስጣዊ መድማት፣ ለምሳሌ ውስጣዊ መድማት ያስከትላል። ይሄ በሽታው ከመካከለኛ እስከ ለሞት የሚያበቃ ደረጃ ብለው ነው ያስቀመጡት። እና የሚመጣበትም ምክንያት ቫይረሶቹ ለምሳሌ በዚህ በተለይ በመካከለኛው አፍሪካ ውስጥ እንደ ኮንጎ በመሳሰሉት ተደጋግሞ እንደምንሰማቸው አሰቃቂ በሽታዎች እንደ ኢቦላ፣ ላሳ እና ደግሞ ቢጫ ወባ የምንለው ቢጫ ወባ ጭንቅላትም የሚነካ ነው። እነሱን የሚያመጡ ቫይረሶች አካል ነው። ይህንን ያልኩን አድምቶ ሊገድል የሚችል በሽታ በጣም ከባድ በሽታ ነው እና ይህ የዚህ በሽታ የቀደሙ ወይም ቀድሞ የሚታዩ ስሜቶች ትኩሳትና የአካል ሕመም ነው። የሰውነት እዚህም በዛም የማመም ስሜት ነው እና ከከፋ ትደማለህ። ደም በአይን በአፍና በሌሎችም የሰውነት ቀዳዳዎች ይፈሳል። ስለዚህም ግልጽ በሆነ መንገድ በጣም በፍጥነት ለሞት ሊዳረግ የሚችል ነው። ምክንያቱና የመተላለፊያ መንገዶቹን ያው ጤና ጥበቃ ሚኒስቴርም በጠቅላላ ባለመልኩ ገልጿል። እና ይህንን በሽታ የሚያመጡ ቫይረሶች ቪኤችኤፎች ተብለው ይታወቃሉ። ቅድም እንደገለጹት የነ ኢቦላ እና የነ ቢጫ ወባ አማጪ ቫይረሶች ቤተሰብ ነው እና ይህንን በሽታ ከ ማስተላለፍ ከማሰራጨት አኳያ ዋነኞቹ ጠንቀኞች እዚህ ላይ እንደማየው አይጦች ወይም ደግሞ የትንኞች የወባ ትንኞች ናቸው ይላል። እንደሱን የመሳሰሉ ነው የሚለው ስለዚህ ማለት በዚህ በሽታ የተጠቁ በዚህ በሽታ የተጠቁ ወይም ይሄ ውስጥ በውስጣቸው የሚገኝ የአይጦች አይጦች ወይም ደግሞ ይህን የሚያስተላልፉ ምክንያቱም ደም ከአንዱ ወደ አንዱ ስለሚወስዱ ሞስኪ ምንድን ነው ትንኞች እና ምናልባት ሌሎችም እንስሳዎች ሊኖሩ ይችላሉ። እንግዲህ ሌላው በዚህ በሽታ የተያዘ ሰው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 በአሊያንስ በጋርመንት እና በአያት በመሰረት ስራ ላይ ካሉት ወይንም ግንባታቸው ሊጠናቀቅ ከደረሱት ሳይቶቻችን ሲገዙ እስከ 4.3 ሚሊዮን የሚደርስ ቅናሽ ያገኛሉ። በተጨማሪም ፒያሳ ጊዮርጊስ አደባባይ አጠገብ በ3.2 ሚሊዮን ብር ሙሉ ክፍያ በ900 ብር ቅድመ ክፍያ ሱቆችን እየሸጥን እንገኛለን። ይፍጠኑ፣ ይህድል እንዳያመልጦት። ለበለጠ መረጃና ለሳይት ጉብኝት ከታች በሚቀመጠው ስልክ ይደውሉ። ቴምር ሪል ስቴት። ያ ምክንያቱም በዚህ በሽታ የተጠቃሰው ፈሳሾች ለምሳሌ ማንኛውም እንግዲህ ሰውነታችን ላብ ሊሆን ይችላል፣ ሽንት ሊሆን ይችላል፣ ራሱ ደሙ ሊሆን ይችላል፣ ምራቅም ሊሆን ይችላል። በአጠቃላይ ፈሳሾች ይችላል እና በአብዛኛው ከታማሚው ጋር ቀጥተኛ መነካካት ጥንቃቄ በሌለ ሁኔታ ስትነካካ ያለ ጓንት በመሳሰለው ይሄ ሊመጣ ይችላል እንግ። ስሜት የበሽታው ምልክቶች ትኩሳት፣ ድካም ድካም ማለት ምን የሚባለው ማዞር ወይም ደግሞ የመደንዘስ ስሜትና የጡንቻ ህመም ናቸው። አለም አሁን ይሄ በዚህ ቫይረስ የተጠቁ ሰዎች ምልክቱ ከታየባቸው ጊዜ አንስቶ ይሄ አሁን ደም የደም ስሮች ከተበጣጠሱ የደም ፍሰቱ በምን ያህል ፍጥነት ነው የሚሄደው? ጤና ጥበቃ ይህንን ሁኔታ ለማረጋገጥ እና በሕክምናም እንደገና እነዚህን ነገሮች መቆጣጠር በሚቻልበት ሁኔታ ላይ ለመስራት አንድ ቡድን ልኳል ወደ ደቡብ እና ስለዚህ ጤና ጥበቃ የሚሰጣቸውን መግለጫዎች መከታተል በጣም አስፈላጊ ነው ለዜጋው። ትልቁ ነገር ይሄ የተባለው ነገር አሁን ጤና ጥበቃው እንደገለጸው በጅንካ ነው የሚለው። ጅንካ በምን መልኩ ለምሳሌ ወይ ጅንካ ውስጥ አንድ ሆስፒታል ውስጥ የተከሰተ ሊሆን ይችላል እና ጅንካ ውስጥ ያለው ነገር ላይ ተጨማሪ መግለጫዎች እንደሚሰጡት ጠብቃለ እና እዛ ቦታ ላይ ጅንካ አካባቢ ላይ ብቻ የተወሰነና የታቀበ ነገር ነው ወይ የሚለውን ነገር ጤና ጥበቃ ሚኒስቴር የሚያየው እና በየጊዜው ማስተማሪያ ማስገንዘቢያ የሚሰጥበት ነው። እና ሁኔታው ያለበትንም ደረጃ በየጊዜው መስማት ያለብን ነው የሚሆነው። ሌላ ምናልባት በሽታው መድኃኒት የለውም፣ የሚድና በሽታውን መከላከል ትልቁ ነገር በሽታውን መከላከል ነው። ከዛ ባለፈ ለታማሚው እርዳታ ነው የሚሰጠው፣ እርዳታ ነው የሚሰጠው። በእነዚህ የሕክምና እርዳታዎች ተቋቁሞ እንዲድን ነው የምታደርገው እንጂ ቫይረሱን ማዳን አይቻልም። ስለዚህ የከፋ የከፉ ምልክቶቹ ቅድም ያልናቸው ቀድሞ የሚያሳያቸው ምልክቶች ትኩሳት፣ ድካም ድካም እና ምንድን ነው ማዞር እና የጡንቻ ሕመም ናቸው። ሲከፋ ግን ከውስጥ መድማት ትጀምራለህ። ቆዳው ከውስጥ መድማት ትጀምራለህ በአፍና በአይን ደም ይመጣል እና የውስጥ በውስጥ ደም ሲፈስ ያው ደም ማለት ሕይወት ነው ታውቃለህ። ከዛ ሰውነት አደጋ ውስጥ ሊገባ ይችላል እና የነርቭ ስራትህ መቆም ይላል የመስራት ወይም ኮማ ውስጥ መግባት ሊያስከትል ይችላል። እንግዲህ አሁን እንዳልኩ የጤና ጥበቃ ሚኒስቴር እንደገለጸው ይሄ መድኃኒት ይሄ ህመም እንትን የለውም። ምንድን ነው ይባለው? ቅድም እንዳልኩ ታካሚውን ማገዝ ነው የሚቻለው። የምልክቶቹን በምልክቶቹን እንትን እንዳይሉት የተለያዩ እገዛዎች የህክምና እገዛዎች ማድረግ ነው እንጂ መድኃኒት የለውም ወይም ክትባት የለውም፣ የላቸውም እነዚህ ቪኤችኤፍ ይባላሉ። ስለዚህ ያለውን የሚያሳያቸውን ምልክቶች፣ ደም መፍሰሱን፣ እነዚህ ትኩሳት፣ ህመሙን እነዚህ የመሳሰሉትን ለማቃለል በሞከር ማቃለል በሚችሉ የህክምና ዘዴዎች በሞከር በሰውየው ጥንካሬ ወይም በዚህ መንገድ ይሄንን በሽታ እንዲወጣው ማገዝ ነው የሚችለው ህክምናው። ስለዚህ ያው ቅድም እንዳልኩ ፈሳሽ መስጠት በዚህ እንትላለው ምንድነው የህመም መቀነሻ ወይም ደግሞ ንደ ይባለው ምንድነው የምንለው ህመም ማስታገሻ እንዲሁም ደግሞ የአተነፋፈስ መርጃ ማለት ነው፣ የመተንፈስ ችግሩን ማገዝ የመሳሰሉት እገዛዎች ህይወት ሊያድኑ ይችላሉ እና ዋነኛው ይህንን በሽታ የምንከላከልበት መንገድ ከማንኛውም የእንስሳ በተየዚ የቫይረሱ ተጠቂ ከሆነ እንስሳ ፈሳሾች ራሳችንን መጠበቅ ነው። ወይም ከሰዎችም እንዲሁ በዚህ በሽታ የተጠቁ ሰዎች ከእነሱ ማነቸውም ፈሳሽ ራሳችንን ማረቅ እንደሚያስፈልግ ይመክራል እና ይህ የተከሰተው ጂንካ ውስጥ ያለውን በተመለከተ አሁን ጤና ጥበቃ ሚኒስቴሩ ይህ በጣም አስቸኳይ ነገር ነው፣ አጣዳፊ ነገር ነው። የላከው የጤና የልዑካን ቡድን መግለጫዎችን መጠበቅ ይኖራል። ምን ያህል ሰዎች ስምንት ሰዎች ነው ያለው። አሁን የስምንቱ ሰዎች ሁኔታ በምን ላይ ይገኛል? ከእነሱስ ሌላ ለምሳሌም እየተገኘበት ቦታ ለምሳሌ አንድ ሕክምና ቦታ ከሆነ ምናልባት ምን ያህል ሌሎች ሰዎችን በዚህ ምክንያት ተጠቅተው ሊሆን ይችላል የሚሉ ዝርዝሮችን ይሰጣል። እና በተለይ የዚህ የበሽታው ስርጭት ስርጭትና ስፋት በተመለከተ ሁላችንን በጉጉት የምንጠብቀው ዜና ነው የሚሆነው። ኢሳያስ እጅግ በጣም አስፈሪ በሽታ ነው። እንግዲህ በፍጥነት ጤና ጥበቃ ይህንን በመከታተል ሊቆጣጠረው እንደሚችል ተስፋ እናደርጋለን። አለም፣ ለትንታኔው አንዳንድ ነገር ለመጨመር፣ ሀገራችን በዚህ በኩል ጠንካራ ናት። በብዙ የአፍሪካ ሀገሮች እንደዚህ አይነት ነገሮች ይከሰታሉ በተደጋጋሚ እና የብዙ ሰው ህይወት የሚያጠፉበት አገር አለ። በተለይ ኢቨን ውጋንዳ ጭምር ይሄ ሁሉ ሲሆን እንዲህ አይነቱ ነገር በሀገራችን እንዳይመጣ ለመከላከል በእውነት አስችሏል እስካሁን ድረስ። ስለዚህ እውነቱን ለመናገር በኢቨን በምንድን ነው ይባለው ባለፈው የነበረው ወረርሽኝ ኮረናንም በተመለከተ የሀገራችን የመከላከል ሪሊ በአንጻራዊነት በአንጻራዊነት በጣም ከተገመተው ሊሆን ይችላል ተብሎ ከተፈረጋ በማይገናኝ ሁኔታ ነው፣ ያንክፉ ዘመን ያለፍ ነው እና በጣም ጥንቃቄ ያስፈልጋል። ጤና ጥበቃ ሚኒስትርን በበኩሌ ይሄንን ሪከርድ ያለው ጥንካሪያችንን በሚያስጠናክር መልኩ ርብር በማድረግ ይህን ነገር ባለበት በታየበት ቦታ በፍጥነት በቁጥጥር ስር ውሎ ወደ እፎይታ እንደምንመለስ ተስፋ አድርጋለሁ እና እንዲያንን ነገሮች በሰው ለሰው ቅድም እንዳልኩ በእንሰሶች በተለይ በአይጥና በወባትንኛ አማካኝነት ሊመጡ የሚችሉ ናቸው። ሌላው ደግሞ በዚህ በሽታ ኢንፌክትድ የሆነ ሰው ፈሳሾች ጋር በሚደረግ ንክኪ ነው የሚመጣው። ስለዚህ አሁን በጂንካ በኩል እንዴት ሊመጣ እንደቻለ ሁሉ ስታብሊሽ ያደርጋሉ የሄዱት የጤና ልኡካን ቡድኖች እና ጤና ጥበቃ ሚኒስቴር በ24 ሰዓት ውስጥ 25 ሰዓት የመስራት ግዴታ ውስጥ እንደገባ ይታየናል። እና ሁላችንም ያለንበት ይህንን በመረጃም በሀሳብም በማድረግ እንደ ሀገር ቶሎ እንቆጣጥረዋለን ብዬ ተስፋ አደርጋለሁ። አለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልን። መልካም ቀን። በጋዜጠኛና የመድረክ መሪ ወንደሰን ከበደ የተዘጋጀው የመድረክ ማስታወሻ መጽሐፍ ባለፈው ግንቦት ወር እዚህ በኢትዮጵያ አዲስ አበባ በሂልተን ሆቴል የሀገራችን ዕንቁ የኪነጥበብ ጥበብ ባለሙያዎች በተገኙበት በታላቅ ድምቀት መከበሩ አይዘነጋም፣ ይታወሳል። አሁን ደግሞ በቨርጂኒያ ወተርፎርድ ኢቨንት ሴንተር በታንክስጊቪንግ ዊከንድ እሁድ ኖቬምበር 30 2025 ከቀኑ 3 ፒኤም ጀምሮ በርካታ የኪነ ጥበብ ባለሙያዎችና ጥሪ የተደረገላቸው እንግዶች በተገኙበት በታላቅ ድምቀት ይከበራል። ሁላችሁም በዝግጅቱ ላይ እንድትገኙ ተጋብዛችኋል። ጠሪ አክባሪ ነው። አዘጋጅ ወንደሰን ከበደ